ሲቪሎች ቁመዋልኝ። እኔ ሲቪሉን ምን ይሁን አላውቅም። ና አለኝ። ከዛ የመጨረሻ ምጨስኩ እግዚአብሔርን። ቀጣይ እስኪ ዛሬ ውሎ የላካፍላችሁ በጧት የገጠመኝ ነገር ማለት ነው። ጠዋት ሚኪስኩ አካባቢ እንዳወረድኩ ወደ ስራ እየሄድኩ እያለ ከዛ መንገድ ላይ ሁለት ሲቪሎች ቁመዋልኝ። እኔ ሲቪሉን ምን ይሁን አላውቅም። ና አለኝ አንደኛው ማለት ነው። ዝም አልኩት። ዞር ብዬ የሆነ ማን እንደመ እንደጠራ አላወቅኩም። እስከዛ በኋላ አንተን እኮ ነው ና አለኝ። ከዛ እንደዛ ሲለኝ ዝም። ከዛ ና እናትህ ትበዳል አለኝ። አታይጄ ነው ያናወቅኩት። ከዛም በኋላ እናትህ ብላ ምናምን ተደጋግሞ አለኝ። በጣም ተናደርኩኝ። ከዛም ምን ልመልስ በቃ እንዴት በቃ ልንገራችሁ እግዚአብሔር፣ በጣም ተናደርኩ ማለት ነው። ከዛ ና እያልኩ ለምንድን ለመጣሁ ምናምን ነገር አለኝ። ከዛ የእኛው ጓደኛ ወጣና መታወቂያውን አሳየኝ። እኛ ሲቪል ፖሊስ ደህንነት የሆኑ ምን ይሁን አላውቅም። በጣም ነው የሚያማ እግዚአብሔርን። ከዛ ስልኬንም ቀሙ፣ መታወቂ ቀየንም ቀሙ ምናምን፣ በቃ ነገሩን ጥምዝዝ ጥምዝዝ አደረኩት። ይሄንን አሁን ይህን ቪዲዮ የሰሩት ማለት ነው ለአዲስ አበባ ፖሊስ ወይም ለአዲስ አበባ ደህንነት፣ እነሱም ከሆኑ ደህንነቶች ከሆኑ ማለት ነው፣ እናት ትበዳ ይባላል? ከአንድ ሲቪል ፖሊስ ነኝ ብሏል፣ መታወቂ አስነበበኝ በኋላ ከዛ ነገሩን ጠመዘዙ ስልኬን ጎረጎሩ ምናምን ምናምን በቃ። ከአንድ የሕግ አካል እናትህ ትበላ ተብሎ ነው የሚጠየቀው። እስኪ ከነጮች ተማሩ አንዳንዴ። አንድ ቪዲዮ ይዩት። ቲክታክ ለበጎ ነገር ተጠቀሙት። እስኪ የውጭ ፖሊሶች አንድን ዜጋ ሲጠይቁ እንዴት ነው የሚጠይቁት? ሰላም ብለው በስርዓት ይቅርታ ጠይቀው እንደዚህ ማየት እንችላለን ብለው በስርዓት ነው የሚጠይቁት። የሕግ አካል ለፖሊስ ለህዝብ አይደል የተሾሙ? ለኛ አይደል የተሾማችሁት ከዛም በኋላ ነገር ያጠመዘዘና ምን ይላል? ከዛም በኋላ ትግረኛ አውራ፣ ትግረኛ ትችላለህ እንዴ? አልችልም። ምን ይመጣ ምን ልበለው፣ አልችልም። በቃ ከዛ ምን ልበለው እኔ አልችልም ምናምን አልኩት? ትግረኛ አውራ ትችላለህ፣ አልችልም። በቃ ተፋጠጥም። ከዛ በቃ በጣም አንጀት ያረረ እውነት ይህን ቪዲዮ የሰራሁት ማለት ነው። ለሚመለከተው አካል ሼር ኮፕሊንግ አድርጋችሁ እንድታደርሱልኝ፣ እግዚአብሔርን እንድታደርሱልኝ እውነት ትክክለኛ እንደዚህ ዲሲፕሊን ያላቸው ምን አይነት ዲሲፕሊን ያላቸው፣ እና እናት ትበዳን ነው ያለኝ። እንደዚህ አይነት ዲሲፕሊን ያለው እኔ ምን አውቃለሁ፣ ሲቪል ለብሶ ነው ቆሞ አይደለ መንገድ ላይ። አሁን በዚህ ዘመን አጨራሪ በበዛበት ዘመን ይሄ የሚነካ ማጅኮች ምናምን በበዙበት ዘመን ማን በጠራኝ ዝሞ ሲቪል ለብሶ ሲጠራኝ፣ እንዴት ዝም እየሄዳለሁ? እኔ ከብት ነኝ? እዝም የሚረዳው መቶ በስርዓት ለምን? ሲቪል ፖሊስ ከሆነ በስርዓት መጠየቅ ያለበት ከሆነ ሰላም ተሰጥቶኝ በስርዓት ይቅርታ ወንድሜ ምናምን ብሎ በስርዓት ለምን አልነገረኝም? ከዛ ሌላ ሰው ነው በቃ።